የመነሻ ካፒታላችሁን 60 ሺህ ብር መዳረሻችሁን፣ 300 ሺህ ብር አድርጋችሁ ትርፋማ የምትሆኑበትን የሚገርም የቢዝነስ ሀሳብ ልንገራችሁ። የቢዝነስ ሀሳቡ የጽዳት አገልግሎት ቢዝነስ ይባላል። የጽዳት አገልግሎት ቢዝነስ ስላችሁ ብዙዎቻችሁ ልትንቁት ትችላላችሁ። ያልናቁት ብልጥ ሰዎች በዚህ ቢዝነስ ላይ ተሰማርተው የተሻለ ትርፋማ የሆኑና ሚሊዮነር የሆኑበት እጅግ የሚያስገርም የጽዳት አገልግሎት ቢዝነስ ይባላል። ከኔ ጋር እስከ መጨረሻው ድረስ ከኔ ጋር አብራችሁ ከቆያችሁ የጽዳት አገልግሎት ቢዝነስ ምን ይመስላል፣ አጠቃላይ ያለውን የኮስት ብሬክዳውን መነሻ ካፒታሉ፣ በተጨማሪም ደግሞ ለጽዳት አገልግሎት የምንጠቀማቸው ግብዓቶች ምንድን ናቸው፣ ግብዓቶቹን በቅናሽ ዋጋ የምናገኘው ከየት ነው የከፈት ነውስ የጽዳት አገልግሎት ቢዝነስ የተሻለ ከስተመር እንድናገኝ ምን ማድረግ አለብን የሚሉትን በተለይም ደግሞ እስከ ጽዳት አገልግሎት ማዕከል ወይም ደግሞ እስከ ጽዳት አገልግሎት ቢዝነስ እስከ መክፈት ደረጃ ድረስ ያለውን ፕሮሰስ ቁልጭ አድርጌ ያሳያችኋለሁ። እስከ መጨረሻው ድረስ ከእናንተ የሚጠበቀው የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቱብ ላይ ካላችሁ ሰብስክራይብ ማድረግ ቲክቶክ ላይ ካላችሁ ደግሞ ፎሎ ላይክ ያደረጋችሁ ያደርጋችሁ፣ ተከተሉኝ። በቀጥታ እናምራ። ክቡራንና ክቡራን የተከበራችሁ እና የተወደዳችሁ ወደ ተመልካቾች ዛሬ የምንመለከተው የጽዳት አገልግሎት ቢዝነስ ይባላል። በጣም ብዙዎቻችሁ ማወቅ ትፈልጋላችሁ፣ በውስጥ መስመር ስጠይቁ የነበረ ዛሬ የምንመለከተዋለን። የመጀመሪያ የጽዳት አገልግሎት ቢዝነስ ምን ምን ነገሮችን ያካትታል፣ ምንድን ነው የጽዳት አገልግሎት የሚባለውን እንመልከት። እንግዲህ በበርካታ አይነት መንገድ የቆሸሹ ነገሮችን ጽዳት በመስጠት ወይም ደግሞ አገልግሎት በመስጠት ገንዘብ የምንቀበልበት ሲስተም ነው። ምን ምንድን ናቸው ሲባል ቤት ሊሆን ይችላል፣ ህንፃ ሊሆን ይችላል፣ ምንጣፍ፣ ሶፋ፣ ቢሮ፣ ባንክ፣ መኪናን ጨምሮ ብቻ ጽዳት የሚያስፈልጋቸውን ጭምር በሙሉ የጽዳት አገልግሎት እየሰጠን ገንዘብ የምናገኝበት አስገራሚ የሆነ የሚገርም ሲስተም ነው። ይህን ነገር ስንመለከት እንግዲህ እነዚህ ነገሮች በተለያየ አይነት መንገድ እንዳልኳችሁ አገልግሎት እየሰጠን ገንዘብ የምንቀበል ሲሆን ምን ምን ግብዓቶች ያስፈልጋሉ ለዚህ ስራ የሚለውን ስንመለከት ይሄኛው ስራ ለየት የሚያደርገው በነገራችን ላይ የመጀመሪያው በአነስተኛ ካፒታል የሚጀመር መሆኑ ነው። ይህኛው ስራ ለየት የሚያደርገው ሁለተኛ፣ ምንም አይነት አቅም ከሌላችሁ መነሻችሁ ስልሳ ሺህ ብር አድርጋችሁ በቤታችሁ ውስጥ ሆናችሁ ብቻ ለነዚህ ሰርቪስ መስጫ የሚሆኑ የተለያዩ አይነት እቃዎችን በእጅም ሊሆን ይችላል። የተለያዩ አነስ ያሉ ማሽኖች አሉ፣ በቀጣይ የምገልጻቸው። እነሱን ማሽኖች ብቻ ተጠቅማችሁ ወደ ስራው ገብታችሁ ብቻ ማጧጧፍና ገንዘባችሁን መቁጠር የምትችሉበት ሲስተም ነው። ስለዚህ ለዚህ ስራ ምን ያስፈልገናል ሲባል በዋናነት የማጠቢያ ማሽን ወይም ደግሞ ሳክ የሚያደርግ ማሽን ራሱን የቻለ ከጎን እንደምትመለከቱት የጽዳት አገልግሎት መስጫ ምንጣፎችን ሊሆን ይችላል ሶፋዎችን፣ ሕንፃዎችን፣ የተለያዩ ነገሮችን፣ አክሰሰሪዎችን ጫፉን እየቀየርን ብቻ የምንጠቀምበት ሳክ ማድረጊያ ወይም ደግሞ ማጠቢያ ማሻ፣ መፈተጊያ፣ ማድረቂያ በርካታ ነገሮችን ያካተተ ይህ ማሽን ነው በዋናነት የምንገዛው፣ ወይም ደግሞ የሚጠበቅብን ይህንኛውን ማሽን የምንገዛው ኤስቲሜትድ ዋጋ በአሁኑ ሰዓት ላይ ይህኛውን ማሽን መግዛት ከፈለጋችሁ ቫኪዩም ክሊነር ይባላል። ይህኛው ቫኪዩም ክሊነር ከነ ሙሉ አክሰሰሪው፣ እንዳትሸወዱ፣ ሙሉ አክሰሰሪ ሊኖረው ይገባል። ይህን ዕቃ በአሁኑ ሰዓት ላይ በአሁን ባጠናሁት ገበያ ላይ በርካታ ሰዎች ገዝተው ወደ ስራ የገቡት 35 ሺህ ብር የኢትዮጵያ ብር ብቻ ነው። 35 ሺህ ብር ከውጭ ከስደት የምትመጡ ሰዎች ካላችሁ በጣም ባነሰ ዋጋ በዝቅ ከፍተኛ ዋጋ ከውጭ ማምጣት ትችላላችሁ። ምክንያቱም የመጠቀሚያ እቃዎችን ወይም ደግሞ አንዳንድ ግብአቶችን ወደ ሀገር ውስጥ ያለቀረጥ ይዞ ማምጣት ስለሚቻል ይዛችሁ ብትመጡ እርግጠኛ ነኝ ከውጭ ሀገር በትንሹ በ10015 ብር ይዛችሁ እንደምትመጡ ነው ያለኝ መረጃ። ይሄ ነው ትልቁ ወጪ። ከዛ በተረፈ ሞሎያ፣ መጥረጊያ፣ ማዳረቂያ የሚባሉ የተለያዩ ነገሮች አሉ። በእጃችሁ ይዛችሁ እያንዳንዱ ነገር የምትጠቀሙበት ነው። ቀላል ነው። በነገራችን ላይ ምንም ይሄ ነገር የለኝም የሚያላችሁ ሰዎች ራሱ ጎበዝ ከሆናችሁ በነገራችን ላይ ከኋላ የምትመለከቱትን ሶፋ ራሱ ቆሽሿል ተብሎ ቢታሰብ እንደ ሀገር በባህላዊ መንገድ በማዳበሪያ ሊሆን ይችላል። በጉርሽ እሽት አድርገው የሚሰሩ ሰዎች አሉ። ግን ነገሩን ቀለል አድርጎ ዘመናዊ ለማድረግ ስለሆነ የተለያዩ መጥረጊያ፣ ሞሎያ፣ ማዳረቂያ፣ መፈተጊያ የሚባሉ ነገሮች አሉ። በቀላሉ የሚገዙ እነዚህን እቃዎች አጠቃላይ እስከ አስር ሺህ ብር ድረስ ሰፋ አድርጌ ነው ያስኩላችሁ። ቫኪዩም ክሊነሩ 35 ሺህ ብር ብያችኋለሁ። ይህንኛውን ስራ ደግሞ በአስር ሺህ ብር እነዚህን ግባቶች ትገዛላችሁ። ከዛ በኋላ በምንድን ነው የምናጸዳው ልትሉ ትችላላችሁ። ቅድም መጀመሪያ የጠቀስኩላችሁ ነገሮች አሉ። ቤት፣ ህንፃ፣ ምንጣፍ፣ ሶፋ፣ ቢሮ፣ ባንክ፣ መኪና በርካታ ነገሮችን የምታጸዱበት የተለያዩ ኬሚካሎች አሉ። ለሴራሚክ ሲሆን ሴራሚክ ነው። ለመስተዋት ሲሆን ለመስተዋት ሌላ ነው። ለተለያዩ ነገሮች ራሱን የቻለ ስላለው ምን ምንድን ናቸው እነዚህ ግብአቶች ብላችሁ ብትሉኝ ኬሚካሎቹ ነው የምነግራችሁ። ዲቶል፣ በረኪና፣ ሴራሚክ ማጽጃ ራሱን የቻለ ኬሚካል አለ፣ ደረቅ ሳሙን አለ፣ አጃክስ አለ፣ ኦሞ አለ፣ ፈሳሽ ሳሙን አለ። ኬሚካሎቹ እነዚህ ናቸው። የትኛውንም አይነት ጽዳት ለማስራት ብትፈልጉ፣ እንደየጽዳት አገልግሎት እንደሚሰጠው እነዚህን ኬሚካሎች እየቀያየራችሁ መስራት የምችሉበት ነው። ለነዚህ አጠቃላይ ኬሚካል መግዣ 15000 ብር በአሁኑ ሰዓት ላይ ያስፈልጋቸዋል። መጀመሪያ ላይ ስንት ብያችኋለሁ? 35000 ብር፣ 10000 ብር የተለያዩ ግብዓቶችን መግዣ ብያለሁ፣ 15000 ብር ደግሞ ኬሚካሎችን መግዣ። አጠቃላይ ስንደምረው 60000 ብር መነሻችሁን። ስንት አድርጉ ብያችኋለሁ? 60000 ብር ካላችሁ መስራት ትችላላችሁ በቀላሉ ወደ መጨረሻ። ወደ አሰራሩ ሲስተሙ እንዴት ነው የሚለውን ነገር ከመናገር በፊት የተከበራችሁ ነው የተወዳችሁ ተመልካቾች፣ የጽዳት አገልግሎት ሲባል በትንሹ በቤታችሁ ሆናችሁ ምንም አይነት ነገር አሁን እዚህ ጋር ያላስገባቸው ምን አሉ። አንዳንድ ሰው ቤት ኪራይ ሊል ይችላል የተለያዩ ነገሮች ሊል ይችላል። ንግድ ፈቃድ ሊል ይችላል። መጀመሪያ የሰው ልጅ ከትንሹ መነሳት የሚችልበትን ጥበብ ነው እያሳየኋቸው ያለው ዛሬ ዘመኑ የግሎባላይዜሽን የቴክኖሎጂ፣ የሳይንስ ነው፣ የኢንተርኔት ነው፣ የሶሻል ሚዲያ ነው። ስለዚህ በርካታ ሰዎች በአሁኑ ሰዓት ላይ ቢሮ ከፍተው ወይም ደግሞ የተለያዩ ነገሮችን አድርገው ከመስራት ይልቅ በሶሻል ሚዲያ አገልግሎታቸውን በማስተዋወቅ ብቻ ከቤታቸው ተጠርተው የሚሰሩበት አስገራሚ የሆነ የሚገርም ቢዝነስ ነው። ስለዚህ በቤታችሁ ሆናችሁ እነዚህ በስልሳ ሺህ ብር ዕቃዎችን ገዝታችሁ ብቻ ሶሻል ሚዲያ ላይ ከቤታችሁ ትጀምራላችሁ። ቪዲዮ ለመቅረጽ ለምሳሌ ይሄ ሶፋ ለኔ የጽዳት አገልግሎት የምሰጥ ከሆነ ይሄንኛውን ሶፋዬን ሳጠዳ ማሳየት መቻል አለብኝ ለሰው። ስለዚህ በየቤቱ አልጋዎች፣ ሶፋዎች፣ የተለያዩ ነገሮች በክተውበት የተቀመጠ ማአት ነው ያለው። ስለዚህ በትንሽ ብር ሶፋውን ከሚጥለው ጽድት አድርጎ መጀመሪያ እንደነበረውን ባይሆን እንኳን የሚገርም አይነት ነገር ጥራት እንዲኖረው አድርጎ ማጠብ ስለሚቻል ከቤታችሁ ጀምራችሁ የራሳችሁን ግቢ እንዴት የሰውን እንደምታጸዱ የቤታችሁን አጽድታችሁ ራሳችሁ ያለውን አልባሳት ሊሆን ይችላል የተለያዩ ጨርቆችን ነገሮችን እንዴት እንደምታጸዱ ማሳየት ነው። ከዛ በኋላ ምን ታደርጋላችሁ? በየሶሻል ሚዲያው ፖስት ማድረግ ነው። የጎረቤታችሁን አለ የዘመድ አለ የዘመድ የቤተሰብ ሊኖር ይችላል። እነዛን ሰዎች የተወሰነ አጽድታችሁ የተወሰነ ብር ልትቀበሉ ትችላላችሁ። እንደ ቤተሰብ ማለት ነው በዋናነት እንደ ካምፓኒ ሳይሆን እንደ ቤተሰብ። የተወሰነ ብር ተቀብላችሁ አበላችሁ ትጀምራላችሁ። ከዛ በኋላ ስራችሁ እየሰፋ እየሰፋ ይሄዳል። ከስተመር ሆናችሁ ማለት ነው። ከዛ ምንድን ነው ሀምሳ ሰው እንኳን ብትይዙ ሀምሳ ሰው በየሶስት ወሩ በየስድስት ወሩ ሶፋውን ወይም ደግሞ ቤቱን ግቢውን ያጸዳል። በዛ መልኩ እናንተ ከስተመር ያዛችሁ ማለት ነው እዛ ቦታ ምንም አይነት ነገር ጽዳት ሲያስፈልግ ስልክ ቁጥሩ ደንበኝነት ስላላችሁ በቀጥታ ያ ሰው ደውሎ እናንተን ኢንፎርም ያደርጋችኋል። ወደ ቢዝነሱ ትገባላችሁ። ከዛ እንዴት አድርገን እናሰፋዋለን ሲባል በርካታ ነገሮች ማስፋት ይቻላል። አንድ ህንጻ ዛሬ በትልቁ በጣም በርካታ ነገሮችን 20 ሺህ ብር፣ 30 ሺህ ብር ኮንትራት እየያዙ ነው የሚያጸዱት። እንደምሳሌ ስነግራችሁ ነው። ከዛ በተረፈ እንዴት ነው እንዴት አድርገን ብር እንዴት ነው በአሁኑ ሰዓት ላይ የሚከፈለው ብላችሁ ልትሉ ትችላላችሁ። በአሁኑ ሰዓት ላይ ኢትዮጵያ ውስጥ ላይም ክፍለ ሀገርም አሁን ጎንደር፣ ጎጃም የትኛውም ቦታ ላይ በነገራችን ላይ አልፎ አልፎ ብልጥ የሆኑ ሰዎች ስራ የሚሰሩ አሉ። ስንት እየሰሩ ነው ያለውን እንገራቸው። ለመጀመሪያ ምንጣፍ ነው ምንጣፍ የሚባለው መሬት ቤታችሁ ውስጥ የምታነጥፉት ምንጣፍ ሊሆን ይችላል፣ የመኪና ምንጣፍ ሊሆን ይችላል። ብቻ ዋሬቨር ምንጣፍ መሰል ነገሮችን በካሬ 150 ብር ነው በአሁን ሰዓት ላይ የታጠበው። ስለዚህ መቼም መቶ 150 ብር አንድ ካሬ ላይ አሳጥባችሁ አይደለም ሰውዬው የሚጠራችሁ፣ እራሱን የቻለ 20 ካሬ 30 ካሬ ሊሆን ይችላል የሚያሳጥባችሁ። 20 ካሬ በ150 ስታባዙት እራሱ ስንት እንደሚመጣ ማሰብ ነው። 2500 ብር አንድ ቤት ሄዳችሁ ማግኘት የምትችሉት ነው። ከዛ ሶፋ ሊኖር ይችላል፣ በርካታ ነገሮች ይኖራሉ። አንድ ግቢ ላይ የተወሰነ ሰዓት አጥባችሁ ወደ ሌላ ግቢ የምትሄዱ ትችላላችሁ። መጅሊስ 12 ሜትሩን በ 500 ብር ይታጠባል። በአሁኑ ሰዓት ላይ ኢትዮጵያ ውስጥ ላይ እናካፍለው ካላችሁ አሁን ይህንን ምናልባትም የ12 ሜትር ነው የሚለው 6 ሜትር ከሆነ 2500 ብር ሊቀንስ ይችላል። ከዛ በኋላ የመስታወት በካሬ መስታወት አይታችኋል። እነዚህ ህንፃዎች፣ ምኖች፣ ሌሎችም ብቻ ዋትኤቨር የትኛውንም አይነት የመኪና መስታወት ምን የትኛውንም አይነት መስታወት በ150 ብር ሂሳብ በካሬ ወይም ደግሞ ፐርካሬ ይከፈላል። ሴራሚክ በካሬ 150 ብር። ሴራሚክ የሰው ግቢ መታችሁ በጣም ይቆሽሻሉ። ድክርት ነው የሚሉት የበጣም የብዙ ሰው ግቢዎች ምክንያቱም ጊዜ የላቸውም። ባልታወቀ መንገድ በዝገት ምክንያት በተለያየ አይነት መንገድ ዝናብ ለተለ ሁለት ወር በሙሉ በደንብ ጭፍጭፍ ያደርገው ሴራሚኩን በደንብ ይቆሸሽባቸዋል። ስለዚህ በካሬ ግቢያቸውን ያሳጥማሉ። ግቢያቸው የምትመለከቱት ደግሞ መቶ ካሬ ሁለት መቶ ካሬ ምናምን የሚሆን ግቢ ሴራሚክ ያላቸው አሉ። እሱ አለ ሙሉ ህንፃ ሴራሚኩን ማጽዳት አለ። ምክንያቱም በደንብ ሴራሚኮቹ ከተለጠፉ ከተሰሩ በኋላ ጽዳት ያስፈልጋቸዋል። እነዛ ይህንን አይነትን መንገድ መስራት ይችላላቸው። በካሬ መቶ ሀምሳ ብር ነው። ስታባዙት በጣም ብዙ ብር ይመጣላችኋል። እንቀጥል። አሁን ዳይኒንግ ወንበሮች የሚባሉ አሉ። የባርና ሬስቶራንት ሊሆኑ ይችላሉ፣ የካፌዎች ሊሆኑ ይችላሉ። ብቻ ዋሪቨር የሸማቾች ወይም የትኛውም አይነት ነገሮች እንደዚህ አነስ ያሉ ዳይኒንግ ወንበር የሚባሉ አሉ። በ150 ብር አካባቢ ይታጠባሉ። በአሁኑ ሰዓት ላይ ቅጩን የሆነው ኢትዮጵያ ውስጥ ያለው ነው። ከዛ በኋላ ሶፋ ሰባት ሰው የሚችለውን በ7500 ብር ነው በአሁኑ ሰዓት ላይ ኢትዮጵያ ውስጥ ላይ የሚታጠበው። ስለዚህ ትርፋማ ናችሁ አይደላችሁም? ትርፋማ ናችሁ። ምንድነው የምትጠቀሙት? መጀመሪያ የገዛችሁትን የቫኪዩም ክሊነር እና እጃችሁን ተጠቅማችሁ እውቀታችሁን ተጠቅማችሁ ኬሚካሎችን ጨምራችሁ ገንዘብ የምታገኙበት ሲስተም ነው። ስራ ካናቃችሁ ዝቅ ካላችሁ በስራችሁ በርካታ ሰራተኞችን መቅጠር የምትችሉበት ሲስተም ነው። አጠቃላይ ቅድም ነግራችኋለሁ፣ ስልሳ ሺህ ብር የምታወጡበት ነው። በሶሻል ሚዲያ ስሩ። ከዛ በተደረፈ ከፍ አድርገን እንዴት እንስራ ከተባለ በነገራችን ላይ እጅግ በጣም አዋጭ ነው። አንደኛ ከመኪና ጽዳት ወይም ደግሞ ከመኪና ላቢያጆ ጋር አገናኝታችሁ ብትከፍቱት ይህንን ስራ በጣም እጅግ ትርፋማ የሚያደርጋችሁ አዋጭ ነው። እዛው ላይ የከርሰ ምድር ውሃ ብታስወጡ ደግሞ ሞር ውሃ አታወጡም። እዛ ቦታ ላይ ሰዎች ምንጣፋቸውን ይዘው መጥተው እናንተ ጋር ያሳጥባሉ። ሌሎች ጽዳት የሚያስፈልጋቸውን ነገሮች እናንተ የከፈታችሁበት ድርጅት ላይ ይመጣሉ። ከዛ በተረፈ ከፍ አድርገን መጀመሪያ ላይ ታስታውሱ ከሆነ ከ60 ሺህ ብር መነሻ አድርጋችሁ እስከ 300 ሺህ ብር መዳረሻ ብያችኋለሁ። ከፍ ብላችሁ ብታስቡት ቤት ኪራይን ተከራይታችሁ ብትሰሩ አንድ ግቢ በ25 ሺህ ብር፣ በ30 ሺህ ብር መከራየት ትችላላችሁ። ምክንያቱም ብዙ ነገር ነው የምታጥቡት። ሶፋ ተጭኖ እናንተ ጋር ይመጣላችኋል። አነስተኛ ደያና ወይም ደግሞ አነስተኛ የሆነ ፒካፕም ልትገዙ ትችላላችሁና ስራችሁን ከፍ አድርገን እንግባበት ካላችሁ በጣም ትልልቅ ካምፓኒ መሆን ይችላል። ህንፃዎችን ኮንትራት መያዝ ትችላላችሁ። በጣም በርካታ ነገሮች መስሪያ ቤቶችን በጽዳት የሚያስፈልጋቸውን በርካታ ነገሮች፣ ባንክ ቤቶችን። ወጣቶችን አደራጅታችሁ በስራችሁ አድርጋችሁ ለባንክ ቤቶች አገልግሎት መስጣት ትችላላችሁ። ለሆቴሎች አገልግሎት መስጠት ትችላላችሁ። የጽዳት አገልግሎት ነው። በሳምንት አንድ ጊዜ ሊሆን ይችላል። በወር አንድ ጊዜ ሊሆን ይችላል። አጠቃላይ ያለውን የጽዳት ቢዝነስ መያዝ ትችላላችሁ። በምን በስልሳ ሺህ ብር ተነስታችሁ የተሻለ መድረስ የምትችሉበት ነው። በነገራችን ላይ ሚሊዮነር የሚያደርግ ስራ ነው። በርካታ ሰዎች ከትንሽዬ ነገር ተነስተው መኪና እያንዳንዳቸው ሰርቪስ የሚሰጡ ዴሊቨሪ አጥባችሁ ቤታቸው እስከመመለስ ደረጃ የምትደርሱበት ቢዝነስ ነው። ስለዚህ ስልሳ ሺህ ብራችሁ መነሻ አድርጋችሁ አቅም አለ ካልክ በአምስት መቶ ሺህ ብር ትችላለህ። እስከ አምስት ሚሊዮንም ኢንቨስት አድርገህበት ብትሰራ አትራፊ ትሆናለህ። አትራፊ ትሆኛለች። የኔ ደሞወዝ ምንድን ምንድነው? መጨረሻ ላይ ልምጣ። እኔ ገንዘብ አረም ጠይቃችሁ የቢዝነስ ሐሳቡን ወደ እናንተ ሳቀርብላችሁ እናንተ ኮሜንት ቦታ ላይ ሄዳችሁ አስተያየት መስጠት ነው የሚጠበቅባችሁ። ያልገባችሁ ነገር ካለ ግራ ይገባችሁ ነገር ካለ ወይም ኔክስት በምን አይነት የቢዝነስ ሐሳብ ላይ ልምጣላችሁ የሚለውን ኮሜንት ቦታ ላይ አስቀምጡ። አዘ ኢንድ መጨረሻ ላይ ስትወጡ ደግሞ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ወዳችሁ ሳይሆን በግድታችሁ ማለት ነው። ምክንያቱም ለእናንተ የሚጠቅማችሁ ስለሆነ ይህንኛውን ዩቱዩብ ቻናል ሰብስክራይብ አድርጉ። ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር አድርጉ። ቅንነት ይኑር። መልካምነት ካለ እኔ አንድ የቢዝነስ ሀሳብ ላይ የምሰራበት ካለ የኔን መንገድ፣ የኔን እንጀራ የምበላው እኔ ነኝ ምንድን ነው ያንተን እንጀራ ይሻግታል እንጂ ማንም አይበላው የሚባል ነገር አለ እኔ የማውቀው ነገር ለእናንተ አሳውቂያችሁ እናንተ ዘያ ስራ መስክ ላይ የተሰማርታችሁ ትርፋማ ስትሆኑ ነገ ስኬታማ ስትሆኑ አትሽዬ ለዚህ ምክንያት ሆኖኛል ስትሉኝ ለእኔ ደስ ይለኛል የእኔ ዋናው ክፍያ ከፈጣሪ ነው ምንዳው ለዛሬ ንን ይመስል ነበረ ኔክስት አሁንን ተመልሼ በሌላ እጅግ ጠቃሚ በሆነ በደንብ ፍንትው ቁልጭ አድርጌ እናንተ የምትሰማሩበትን የቢዝነስ ሀሳብ ይዤ እመለሳለሁ መቼ ከዚህ ኔክስት ቪዲዮም፣ ራሱን የቻለ የቢዝነስ ሀሳብ ነው። ስለዚህ በጉጉት ጠብቁኝ። ኦልሞስት አንድ ቀን አልፎ አንድ ቀን እየለቀኩ ነው። አሁን በርካታ የቢዝነስ ሀሳቦች ስላሉ እየለቀኩ ነው። ጠብቁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል።